ሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ዛሬ የኡስታዝ ወሂድን የንጽር አንዱን የቲክቶክ ሪከርድ አብረን የምንመለከት ይሆናል። አብሯችን ቆዩ። ይህም ምልክት ይሆንላቸዋል፣ ህፃን ተጠቅልሎ በግርግም ተኝቶ ታገኝቷላቸዋል። ይህ የተኛው ህፃን ማን ነው? ተጠቅልሎ ይሄ ኢየሱስ ክርስቶስ እግዚአብሔር በጨርቅ ተጠቀልሎ አለ፣ በግርግም ይተኛል። የሚተኛ አምላክ ነው እግዚአብሔር። ያ በስብህን ነው ይተኛል እግዚአብሔር የሰማይ ላይ ተኝቶ ነበር። ጥሩ ምንም መከራከር እኔም አልወድም። እሺ ቀጥል። ቁጥር ሃያ አንድ ላይ ሊገርዙትም ስምንት ቀን በሞላ ጊዜ በማዕፀን ሳይረገዝ በመልአኩ እንደተጠራ ስሙ ኢየሱስ ተባለ ይላል። በስምንተኛው ቀን ሊገርዙት የነበረው ማን ነበር? ማን ነበር ሊገርዙት? ሳይገረዝ በመልአኩ እንደተባለ፣ ሳይገረዝ ሳይሆን ሳይረገዝ፣ ሳይረገዝ ብላም በ አ ሳይረገዝ ያ እሺ ማን ነው ይሄ በስምንተኛው ቀን ሊገርዙት የነበረው? ኢየሱስ ነው ኦኬ ጥሩ እግዚአብሔር ነው ሊገርዙት የነበረው በስምንተኛው ቀን ያ በስብዕና ነው ምንም ሊሆን ይችላል እኮ ኦኬ ችግር የለውም ቁጥር 4 ላይ ግባ እንደ ሙሴ ህግ የመንጻት ወራት በተፈጸመ ጊዜ በጌታ ህግ የእናትን ማህጸን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይትባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታ ህግ ሁለት ጫነቾችና ዋኖሶች እንደተባለ መስዋዕት ሊያቀርቡለት ወደ ኢየሩሳሌም ወሰዱት አለ በማፊት ሊያቆሙት ነው ወደ ኢየሩሳሌም የወሰዱት ማርያም ማርያምና ዮሴፍ በማፊት ፊት ሊያቆሙት ነው የወሰዱት ማርያምና ዮሴፍ ህፃኑን፣ ሀያ አራት ላይ ሁለት ሀያ አራት ላይ በማ ፊት ሊያቆሙት ነው የወሰዱት። በጌታ ፊት ሊያቆሙት ማነው ያ ጌታ? ወደ ኢየሩሳሌም የወሰዱት ማንን ነው ሊያቆሙት የወሰዱት? ኢየሱስን ነው። በማ ፊት ሊያቆሙት ይላል። በጌታ ፊት ሊያቆሙት። ማነው ጌታ የተባለው? አምላክ ነው ጌታ የተባለው እኮ ማን ነው? እሱ ማን ነው? ያ ያልተገለጠው አምላክ። ስለዚህ ያልተገለጣለ አለ የተገለጠ አለ። ሁለት ናቸው ማለት ነው። ያ ሁለት ናቸው፣ ሁለት ናቸው፣ ሁለት ናቸው፣ ሁለት ናቸው። ታይምዬ፣ ያ ያ፣ ስለዚህ ዝና እንደም አብ ነው ስትለው የነበረው ነው። አሁን አብን ነው በጌታ ፊት ሊያቆሙት ይዞት ሄዱት። አብን ነው በጌታ ፊት ሊያቆሙት የወሰዱት? በስብዕን ነው ያ፣ ችግር የለው። እሺ እዛው ላይ ሉቃስ ወንጌል ምዕራፍ ሁለት ላይ ቁጥር ሀምሳ ሁለት ላይ ያውጭለት። አሁን እኮ ምን እያረክ እንደሆን ታውቃለህ ማለት ነው። የሚሰማኝ እኔ ማለት ነው በጣም እየለፋህ ነው ልታስረዳኝና ሰው ይማራል። ቁጥር ሀምሳ ሁለት ላይ ወይ ልንገርሃ የሆነ ነገር ልናገር ታይማችን ይችን ጨርሳት፣ እኔ መወጣለሁ። ችግር የለው ምንም ሳይም እኮ የለኝም። እስቲ ይችን ያህል እስቲ። ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደገ ነበር። በማን ፊት ነበር የሚያደገው የነበረው፣ በእግዚአብሔር ፊት። ስለዚህ እግዚአብሔር የተባለው ማን ነው? እዚህ ጋር እግዚአብሔር የተባለው እግዚአብሔር ነው እኮ። በማን ፊት ነው የሚያደገው? የሚያደገው ማን ነው? በእግዚአብሔር ፊት ነው የሚያድገው። አዳጊውና የሚያድገው በማን ፊት ጋ? የለበሰው እግዚአብሔር ነው እያደገ ያለው እሺ በማፊት ነበር ሲያድግ? ነበር ማለት ነው። ነበር በማፊት ነበር፣ በእግዚአብሔር ፊት። በእግዚአብሔር ፊት እኮ፣ ይሄ እንትን፣ ይሄኛው በስጋ የለበሰው እግዚአብሔር ሲያድግ፣ ስጋ ያለ ስጋ ባለበሰው እግዚአብሔር ነው ፊት ነው ሲያድግ የነበረው እ እ ምን አልከኝ? ስጋ የለበሰው እግዚአብሔር ያደገው ስጋ ባለበሰው ባለበሰው እግዚአብሔር ፊት ነው ሲያድግ የነበረው ያ ያ ስለዚህ ስጋ የለበሰ እግዚአብሔር አለ ስጋ ያለበሰ እግዚአብሔር አለ ማለት ነው በስጋ የተገለጠ አለ ያደረገ ማለት ነው እኛ የምናየው በእስራኤል የሚገኝ አለ ከዛ ደግሞ በመለኮቱ አጽናፈ አለምን የሚያስተዳድር አምላክ አለ ሌላ አዎ ሌላ አጽናፈ አለሙን የሚያስተዳድረው የማይተኛው የማይበላው ከድንግል ማርያም ያልተወለደ ደግሞ ሌላ አለ አ ሌላ አለ ማለት አይደለም እንደዛ አለ ማርያም ያልተወለደችው አለ እግዚአብሔር የሚባል እኮ አይደል እንዴ አብ የሚባለው አደለ? ማርያም ያልወለደችው እኮ እግዚአብሔር አብ የሚባል እኮ ሌላ አለ። ማርያም ያልወለደችው አደለ? አልገባኝም። ማርያም ያልወለደችው እግዚአብሔር አብ የሚባል አለ አደለ? አሁን እግዚአብሔር ወልድ የሚባለው እዚህ ጋር ይሄ ስጋ የለበሰው እግዚአብሔር አለ። ከዛ ደግሞ ማርያም ያልወለደችው ደግሞ እግዚአብሔር አብ የሚባል አለ። ያልወለደችው ምንድን ነው ማለት ነው? ሰብጀክቲቭ እና ኦብጀክቲቭ ፋክት አለው። ሰብጀክቲቭሊ እንደዛ ነው። ትክክል፣ ትክክል ስለዚህ አለ ባለቤትና ተሳቢ አለ ማለት ነው ትክክል አሁን ምንድን ነው ሶስተኛ ደግሞ አለ ሌላ ደግሞ ኢየሱስ በተወለደበት ሰዓት ያልተወለዱ ሁለት አሉ አለ ይቀሩ ያልተወለዱ ከማርያም ያልተወለዱ ሁለት ናቸው ያሉት ይቀሩ እግዚአብሔር መንፈስ ቅዱስ የሚባል አለ ሌላ ሶስተኛው ሶስተኛው አለ ስለዚህ እንትን የሆነው ስጋ የለበሰው ሲበላ በነገራችን ላይ ስንት እግዚአብሔር ነው ያለው አጠቃላይ ስንደምራቸው አንድ እግዚአብሔር ነው ያለው። በጣም አሪፍ ራሱ ማለት ነው ታይም ሰውን አይደለ? ሰውን አይደለ? አንተ ዛራ ምንድን ናት ይቺ ዛራ? ከዚህ በትልቁ የሆነችው ምንድን ናት? ሰው ናት። አ ኦኬ እኔ ስንት እኔ ምንድን ነኝ? እኔስ ሰውን። አንተ እኔ አንተ ዛራ ስንት ሰዎች ነን? ሶስት ሰዎች። ለምን እንደ ምን እንነታችን በምንነት ስንት ነን? በምንነት ስንት ነን? በሰውነት አንድ ነን። ስለዚህ ስንት ሰው ነን? የምንነው ነው። በአካል ሶስት ነን፣ በሰው ደግሞ አንድ ነን። ስለዚህ ስንት ሰው ነን? እኔ አንተ ዛራ አንድ ሰው ነን። አንድ ሰው ነን። ሶስት ሰው አንባልም አይደለ? ሶስት ሰው ከተባለስ ምንድን ነው የሚሆነው? ልክ ነው። ልክ ነው። ሶስት ሰው ከተባለስ ትክክል ነው። ሶስት ሰው ከተባለም ትክክል ነው። ሶስት ሰው ለምን ሶስት ሰው ይሆናል እንዴ? በአካል እኮ ነው የምንለያየው። በምንነት እኮ አንድ ነን። አንተም ሰውነ፣ ዛራም ሰውናት፣ እኔም ሰው ነኝ። በአካል ነው እኮ የተለያየነው በሰውነት አልተለያየንም። ስለዚህ በሰውነት ስንት ሰው ነን? አልገባእን እኔ አንተ ዛራ በምንነት ስንት ነን? ምንድን ነው ምንነት የምትለው? ለምን ማለት አንተ ምንድን ነህ ብትባል ሰው ነኝ ትላለህ። ዛራም ምንድን ነሽ ብትላት ሰው ትላለች ወይ? እኔንም ብጠይቀኝ ምንድን ነህ ብትለኝ ሰው እላለሁ። ስለዚህ በምንነት አንድ ነን። አንተም ሰው ነህ፣ ዛራም ሰውናት፣ እኔም ሰው ነኝ። በምንነት አንድ ነን። በማንነት ነው የተለያየ ነው አይደል እንዴ በማነት ታይም ወሂድና ዛሃራ የሚባሉ ሶስት ማንነቶች አሉ አይደል እንዴ? ኦኬ። ስለዚህ ስንት ሰው ነን? እኔ አንተ ዛሃራ ስንት ሰዎች ነን? አንድ ሰው አንድ ሰው ሶስት ሰዎች አይደለም፣ አይደለ? ያ ያ ኦኬ። እሺ ዳንኤል ሶስት ሃያ ሶስት ላይ ያውጭለት እስቲ። ዳንኤል ሶስት ሃያ ሶስት ላይ ያውጭለት። ጎበዝ ነው ይሄ። ስላሴ በደንብ ነው የገባኝ ዛሬ። ይህ ጃቪር የሚባል ልጅ አለበት አንድ ጃቪር የሚባላል እሱ ነው ዝም ብሎ እያደነጋገረን እንጂ እንዳንተ አይነት አሁን እንደዚህ ስላሴን ቢያስረዱን ጥሩ ነበረ እዚህ ጋር እስቲ አንብቦ ምን ይላል እነዚህ ሶስቱ ሰዎች ይላል ሲድራቅ ሚሳቅና አብድናጎም ታስረው በሚነድ እሳት ውስጥ ጣላቸው ይላል አናንያ ዛሬና ሚሳይ የሚባሉ ስንት ሰዎች ናቸው እነዚህ ሶስት ለምንድ ነው ሶስት ሰዎች ያላቸው ሶስት ናቸው ሶስት ለምን ሶስት አላቸው በምነት አንድ አደሉ እንዴ አይ ዶንት ኖ አላውቅም። ለምን እኮ በአካል ስለተለያዩ ነው አለ ሶስት ያላቸው? ያ አዎ እዚህ ግሩፕ ላይ ስንት ሰው አለ አሁን ብትጠየቅ ስንት ሰው ነው መልስ፣ ስምንት መቶ ሀያ ሰው ስምንት መቶ ሀያ ስድስት ሰው አለ። ለምን ለምን 621 ያደረገን ምናችን ነው አካላችን ነው አይደል በአካል ስለምን ይለያይ ላይ ነው በማንነት አይደል ከሰማይ በላይ ስንት ስንት አካል አለ ስንት አካል አለ ፍጥረትን የፈጠረ ስንት አካል አለ ስንት አካል አለ? ስንት ማንነት አለ? ኮስ ተናገራ። አንተ እንዴት ነግረኝ ነው እኮ የምታምንበት። ስንት አካል አለ? ፍጥረትን የፈጠሩ ስንት አካላቶች አሉ? ከሰማይ በላይ 3 አንድ 3 ምን 3 አንድ 3 ምን 3 ምን 3 አንድ ነው የሚጠራው። ራሱ እንደዛ ተብሎ ነው 3 አንድ። አንድም 3ም የሆኑ ማለት ነው። አምላካችን አንድም 3ም አይደለም። 3 አንድ እኮ ሶስት አንድም ሶስት ናቸው ማለት ነው። አይሆንም እንደዛ። በምንድነው ሶስት የሆኑት እ በምንድነው ሶስት የሆኑት? በፈንክሽን በአካል ማለት ነው አይደል? በፈንክሽን በፈንክሽን። ፈንክሽን ምንድነው? ግብር። አዎ። በአካል ስንት ናቸው? አንድ ናቸው። በአካል አንድ ናቸው። አ እረ ወይኔ፣ እረ ወይኔ፣ እረ ወይኔ። በአካል ስንት ናቸው? ይኸውልህ፣ እንዴት እንደሆነ ታውቃለህ? አሁን አንተ ስለ ስላሴ ልትናገር ነው የፈለኩ አይደል? ስላሴ ማለት አንደኛው የሚኖረው አንደኛው በመኖሩ ውስጥ ነው። ማስረጃ ስጠኝ። አንደኛው በመኖሩ አሁን ለምሳሌ ወልድ ሲሞተ ላስረዳ አልችልም። ይሄን አይችልም። ይሄኛው ይሄ የሰው አእምሮ ማለት ነው። ከሰው አእምሮ ውጪ ነው ይሄ ነገር፣ እውነት ነው። ውጪ ነው የሆኔ ራሴት የሚራይ ነው።